ቪዲዮ ባሁኑ ማሸጋር እያለሁ ዲል በላኩ ቁጥር ቀዳዳቸውን ያልቅ። ኧረ ግን የዚህ ዕድሜን እየጨረስኩ። ሃሎ፣ አታለሚያ እንዴት ነሽ? ደህና ነሽ? እዚህ ይመስገን ደህና ነኝ። ስራ ምንም አይልም። ተመስገን ፈጣሪ ተመስገን። ደህና ነው። እድሜና ጤና ሰጥቶኝ ፈጣሪ እየሰራሁም አይደል? ታዲያማ እናት አለሜ ስራ ቢበዛ፣ ሀገሬስ ቢሆን ሳልሰራ አልበላ። እንዲያ ሀገሬስ ቢሆን እንዲው ቁጥጥሩም እዛውም አለ። ያው እንግዲህ የሰው ሀገር ሲሆን ብቸኝነት ሲሰማሽ እንዲሁ ሆድ ቡቡጭ ይችላል እንጂ ያው ነው። ሀገርም ስራ ነው፣ ሰው ሀገርም ስራ ነው። ቻያውኛ እንዲው ሰው ስንባል አማራሪዎች ሆነን ነው እንጂ ተመስገን፣ ተመስገን ድህና ነኝ። አዎ እናት አለሜ አሁን የደወልኩልሽ እንኳን እንዲሁ ብሪቱን ተአብዬ ነበረ። እንዲሁ የአሁኑን ገንዘብ እንኳን ለእናንተ አላኩም። ያው እንግዲህ እኔ መምጫ የምየድርስ አይደል እንዲሁ ከባንክ አካውንት ሄዶ ይዋለሁና እንዲሁ በተመቸሽ ቀን ሄደሽ ሀውኩ ላይ አጠፊልኝ። አይ እንዲሁ ሰላምናችሁ ቀርቼ ሳይሆን እንዲሁ ገንዘብ ያሳስታል ብዬ ነው በባንኩ የላኩት አንቺው እናንተም ስትፈልጉ እኮ እኔ ልክላችኋለሁ። እንዲሁ ለእናንተም እኮ አልክም አላልኩም። እንዲሁ ለእኔ እኮ ትንሽ ቅሪት ሊያዝ ብዬ ነው። እና ለዚህ ነው በአካውንት ነንበር የተባለው ብጤ ውስጥ የከተትኩት እንጂ እንዲሁ በእናንተ ለመጨከን አስቤ አይደለም። እንዲሁ እስከ ዛሬስ ቢሆን ይህን ህል አመት ሙሉ እንዲሁ ለእኔ እንዲሁ እንዲሁ ትንሽ እየቅርስ አስቀምጫለሁ ለእናንተ አይደል እንዲ አንቺም እንድትማሪ ወንድምሽም እንዲማር እነምይም እንዲጦሩ የምልክው ታዲያ እኔ እኮ እኔ እዚህ ዕድሜን ጨረስኩኝ። እንደ ትንሽ ቅሪት ይቅርልኝ፣ ትንሽ ቅሪት ላስቀምጥ ብዬ ነው በባንክ አካውንት ልክ ያለው እምልሽ እንጂ እኔ እጠልቻችሁ ነው? እንደ ስጋዎች አይደላችሁም። እንደ ኧረ እንደው ውስጥ ተናድጄ አይደለም። እንደው አንዳንዴ ሆድ ባስብ ይለኝ ነው። እሺ፣ እናት አለም። አዎ፣ በቃ እሺ። ከሚቀጥለው ደግሞ ለናንተ እልካለሁ። እሺ፣ ደህና ሰንብች፣ እናት አለም

አራዲ ሆኑ እንዲሁ የዘመኑ አራዳ እናቱን የሚረዳ ይባላል። አ እናታችሁን እርዱ። ደሞ ለእናንተም ትንሽ ቅሪት ጎንተል እያረጋችሁ ሀባንክ ዱሉ ዛዲማ በኋላ ሀገራችሁ ስትሄዱ የችለ ወንድ ስገብር ኖራ ይችላል። እንትን ስትል ኖራ ነኝ እንጂ እናቷን እረርታ ወንድሟን ህቷን አስተምራ የሚላችሁ ስለሌለ እንዲሁ ትንሽ ቅሪት ብጤ ሀባንክ ደበቅ እያረጋችሁ ያረጋችሁ እንዴ ዱሉ ሀገራችሁ ስትሄዱ ባዶ እጃችሁ እንዳትቀሩ። በሉ እንዲያስረሱ እናንተ ብሊን በጭውውት ላይክ፣ ሼር፣ ኮሜንት በማድረግ ስራ የናበረታቱ ደህና ሰንብቱ።